ደግሞ ደውልሽ ልታቃጥያቸው ነው። እንደ ካበላለሽ ስኳር እንዳለብሽ ካጎራረስሽ እኮ ማወቅ ይቻላል። ካጎራረስሽ እና አይደለ እንዴ? ልጆች ታዲያ ስኳር እንጂ የሚያስበላ መቼስ ጨው፣ ስኳር ሌላው ቢቀር እኮ ግንጋንጋ እኮ በምን እንዳስፈራራቸው ትናንት ከወደ ራስ ላይ እንዴት ግንጋጋ እኮ መረጃ ደርሰት እኮ ነው። የስኳሬ ግንጋጋ በሰጠችው ማስፈራሪያና ማስተባበሪያ ሆዴ ማረፈ ሊቾም ከዛ አካባቢ ላይ ደብ አጠፋ። እንደዛ ነው። መስመር ላይ ተገናኝተዋል። ሴዶ አብሮ እስታንቡል ላይ የዛሬ ስንት ዓመት እንደዛ ነው እና ለማንኛውም ቤታዩን ሰብስክራይብ አድርጋችኋት እያያችኋት ነው ቤታዩን ገብታለች አልገባችም ሆ ዞን በመጠበቅ ራሱ እኮ እንቅልፍ ላጣ ነው ገብተሻል አልገባሽም ሲየት ነች ያለሽ የማንን ቲክቶክ ነው የምታዘግ የማን አነዘጋጋት የማይቅርባችሁ ለምን የምታዘጓት አታዘጋጓት ቆይ ብራት አሁን ዩቱብ ቢዘጋ እሷ ስለምን እናወራ ነው? እንደዚህማ ይደረግ እንዳዘጉ መዝጋት ነው። የለም ጥብስ ናት። አሁን እሷ ጥብስና አስፈላጊ ጥብስ ናት። አስፈላጊ ጥብስ ናት። አይስበን አትሊስት ፎሎ ታሰባስባቸዋለች። የኔን ፎሎ እኮ ለዚህ ላይ በቃሉ አይታወቅም እኮ ነበር ይሄ የኔን እንትን እኮ አይታወቅም ይሄ ሁለተኛው እንትን አይታወቅም ነበር በሁለት ሳምንት ውስጥ ጀንያ ብላ መጣች። በሁለት ሳምንት ውስጥ ሰባት ሺ አስገባችሁ። ከዛ ወደ ባሪ ደግሞ ኦኬ አስራ አንድ ሺ እንዲገባኛ ደግሞ ሰው ጨመርንበት፣ ቅመም ብቻ ጨመርንበት ትንሽ አርገን ማለት ነው። እና የዛሬው መንተባተ በዚህ የሚቀጥል እኮ ነው። ድራማ አያምርም፣ አያምርም። ትንሽ አውሬ ቀንቅመሽ ግቢ እንደልማለሽ እና ወይስ ማታ ደግሞሽ ነበር ከምክላቸው እዙ ግን ምንም አላወራችም። አንድ በቃ ያለችው ነገር የቱ የቱና የሰርዲን እንትን አወጣች እንደዚህ አወጣች እና የሰርዲን አወጣች እና ዛሬ የምግብ ማስታወቂያ የምግብ ጠላጫ አረና ፈቀ እናንተ ማጡ አንዳንድ ለካ የሆነ ነገር ለምደናል ማለት ነው። እናንተ የምሬ ነው። ካሁን ካሁን ታንጣጣዋለች እንደ ፈንዲሻ ታንጣጣዋለች፣ ታንጣጣዋለች ብዬ በገባ የለም የለም፣ እያየሁ ምግቡም አለቀ። ደግሞ ያቀረበቻት ምግብ ችንታክል ትንሽ ያ እንደዚህ ዝርግፍ

እንዴ የስምንት ቤተሰብ እኮ ባጀት እኮ የምትበላ እኮ ነው የምትመስለው። ዘጋሻት እኮ በወጡ እየታጠብሽ ጠበቸው። ለመጀመሪያ ጊዜ እጁን በወጡ የሚቀጥል አልቀረብሽ እሱ ነው። በስ ለካ አይገርምህም? ክሎስ አቤቲት እኮ ነው ያደርገሽ። እንትማ ሙሉ በሙሉ ጥፍት ጥፍት። ለምን መሰለህ? ለምን መሰለህ? እኔ እውነት ለመናገር አመጣተች ድንቄ ድንቅ ጥሩ አይደለም፣ አመጣጥሽ ጥሩ አይደለም። ምን አለች ዛሬ ምን አለች? እኔ እና አንቺ እኮ የተነካካ ነው ዛሬ አይደለም ማለች አጃጩ ራሱ አወጣችሁ። ደግሞ እንደዚህ ስለም እንደይቅር በደምብ ታውጣው ታውጣው። እኔ እና አንቺ የተነካካ ነው አለቻት። እኔ እና አንቺ የተነካካ ነው ዛሬ አይደለም። ማን ነው ቀናተኝ? አለች ማን ነው ቀናተኛ? እኔ ወይስ አንቺ አለች ምትቀኝ፣ እንደው አንቺ ነሽ አለቻት ለቤታ አያችሁ። ቤት ስገዛ እንኳን ደስ አለሽ አላልሽኝም አለቻት። አያችሁ ቀን ይዛባታለች። እቺ እኮ ምንም እኮ የምታውቀው ነገር እኮ የለም። አራት ሳምንት ጠፍታን ነበረ። አንደኛ፣ አንድ ጊዜ ጓደኛዬ አይደለሽ ምን ካንቺ ጋር ላውራም ትላለች። አንዴ ደግሞ ቤት ስገዛ አለች እንኳን ደስ አለሽ አላልሽኝም አለች። ቀን አለች ይኸው እንግዲህ ጉድ አሁን ቀስ እያለች ታውጧለች። መኪና ስገዛ እንኳን ደስ አለሽ አላልሽኝም አለች። እንግዲህ እነዚህ ሁለት ነገሮች የተደረጉት ቤታዩ አልነበረችም። በጠፋችበት ሰዓት ከየት አግኝታ ነው እንኳን ደስ አለሽ የምትላት? አያችሁ ለምን እንኳን ደስ አለሽ አላልሽኝም? ማነው ተደቂ የሚያዘው ይህን ቂም ስለያዘችባት እኮ ነው። ቤታየ ሰርጀሪ ተደርጋለች ብላ ያመቻቻቻት ማለት ነው። እረ ይቺ መርዝናት ተስተካክላን የመጣችው በቃ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ ስታወራስ እኔ የነ ኪዱን እና የነ ኤልሻዳ ባየውበት ላቸ ሚስጥር ሰባወራ ኬዱ ማንኛውም ጓደኛ እኮ ሲጣላ ሲጣለው ኬ አዲስ ነገር እኮ አደለም። ሚዲያ ላይ ስለሆነ ነው እንጂ ጓደኛና ጓደኛ የሚጣለው ሚስጥር የለም አልደበቅሽልኝም፣ አደለም እንዲ። በነገራችን ላይ ሚስጥር ብዬ የነገርኩሽን ነገር እኮ ለሌላ ሰው አውራችሁ ተብሎ እኮ ነው በብዛት ጓደኛ የሚጣሉት። ለዚህ ነው ብዙ ጓደኛ ስትሆኑ እንዳታውሩ ብላችሁ የተናገራችሁትን ነገር ሄደው ያወራሉ፣ ችግር ይፈጥራሉ። ታገኝ የሆነ ሰው ምስጥር ያወራልሻል። ታምኛትና ትነግረታለች። እኔ በነገራችን እንደዚህ አይነት ነገር ነው ያስቀይመኝ። የምቀይመው ራሴ ነው። ለምን አባሽ አወራ ልጅዬ? ማን አባሽ አወራ? ራስሽ ያልቻልሽውን ሚስጥር ማን ሊደብቅልሽ ነው? ሰው ሰው አምኖ ነው የሚያወራው። የሆነ ነገር አምነሽው እንደዚህ እንደዚህ ነገር እኮ አለ፣ በቃ ይሄ ነገር ግን አንተ ጋር ይቀመጥ ስትሉት ምድረ በጥራቃ በሙሉ ነገሩ ወደ ሌላ ሆኖ ይመጣል። ከዛ ምንዳሽ ታቃላችሁ። ይህን ኤልሻዳይና እንትና ላይ እያየሁኝ ከአንቺ ጋር ሚስጥር ላውራ አለች። ስለዚህ ሄ ሚስጥር ምን ማታዋል ግን ቤታዩ ስትናገር ምንድን ነው ያለችው? ኢቨን ኤልሻዳይ አስቡት። ቤታዩ እንኳን ብታማት ስለተጣሉ ነው። ኤልሻዳይ ሊያ እና ኤልሻዳይ አልተጣሉ አደለ ለምንድን ነው ሊያ እና ቤታዩ አሁን፣ እኔ ከሆነ ሰው ጋር ስጣላ ስናገር ምናልባት ንዴታ ሆኜ ይሆናል። ያ ሰው እኔ አሁን ለምሳሌ ልጣላ ከኪዱ ጋር ልበላችሁ፣ ከኪዱ ጋር ስጣላ አወራሁኝ አይደለ? ሳውራ ኤልሻዳይ እና ኪዱ ካልተጣሉ ኤልሻዳይ ዳይ ዝም ብላ ማዳመጥ ያለባት ምክንያቱም አይዞሽ ወይ ተይ፣ ጂጂ በቃ ምናም ብላ ማብረድ አለባት እንጂ ልክ ነሽ እኮ ጂጂ ኪዱ እኮ እንደዚህ ናት ብላ ካለችኝ ችግሩ የኔ ሳይሆን እንዲያውም ምንም ሳታረጋት ያማቻት ማናት ነው ይሻላ ሳሌኝ እናገራለን። ማንም የሚዘኝም እንትን የሚለኝም የለውም። መፈራም ሴት አይደለሁም። በጣም ባለጌ ሴት ነኝ። በጣም ባለጌና አስቀያሚ ሴት ነኝ። እኔ የማየው አሁን ነው እንጂ ትላንትና አይደለም በነገራችን ላይ ። ስለዚህ እንደዚህ እንደዚህ አይነት ነገሮች አሉ። ሌላው ደግሞ እንዳልኳችሁ ጓደኛ ጓደኛ እኔ ሊዝ ከፈለግኩኝ እና ሰዎችን አብሬ ማድረግ ከፈለግኩኝ ማንን አክብሬ ማንን እንደምተው ማንን አክብሮ ማንን እንደሚተው የማይሰው ነው የማይሰው ነው። ምስጋናም ወደ ላይ ከፍ አያደርገኝም፣ ጥላቻም ዝቅ አያደርገኝም። ሁለቱም አይቆረቆረኝም። እኔን ሰው የሚወደኝ በየጊዜው የሚጠላኝ የራሱ ምክንያት አለው። የሚወደኝ የራሱ ምክንያት አለው። ሁሉም እንዲወደኝ አላደርግም፣ ሁሉም እንዲጠላኝ አላደርግም። በተቻለኛ ቅም ባመንኩበት ነገር ግን አብሬ የምቆም ሴት ነኝ። ለምን ነፍሴ ታውጣት። ደረቅ ነኝ በጣም ደረቅ በጣም ደረቅ ይህ ነው። ጉችን ሰብስክራይብ አርጓል። እርስ በራሳቸው ሰብስክራይብ ተደራረጉ ነገራችሁ። እኔ ዶክተሮችን አውቃለሁ፣ ፕሮፌሰሮችን አውቃለሁ መናገር የማይችሉ ስንት ቁልፋፎች አሉ መሰላችሁ። በእኛ መናገር በጣም ፕራውድ የሚሆኑ እኛን የሚያበረታቱ እኔ እኮ ጅጅ እንደዚህ እንደዚህ እኛንችን ያልኩ መናገር አልችልም ያንቺን ያለኩ ተደማጭነት የለኝ የሚሉ በጣም ብዙ ሰዎች አሉ። እራሳቸው ከራሳቸው ጋር እያወዳደሩ ማለት ነው። ለእኔ ደግሞ ጉጪ እግዚአብሔር አንደበተ ርቱዕ ናት። ሴትማቸ ደደብ ሴት ደግሞ አለች። ጥሩ ያውቃሉ ከምትሏቸው ሴቶች የመጀመሪያ ቀር የምትሰጣት ናት። መካሪም ናት፣ የዋህም ናት። ስለዚህ ይች ልጅን ወደፊት ማምጣት አለብን። ምክንያቱም ብዙ ማትረፍ ትችላለች። ታተርፈናለች። ታንጽልናለች። ታበረታታልናለች። ልጆቻችንን ይ አንችን ብሎ አስታራቂ አንች ራሽ ለገከራሽ ከምታረቃለብሽ ምክንያቱም የእሷ ንግግር ሆ ውስጣቸውን የሚገባ በጣም በ የምትናገራቸው ነገሮች ከልብ ነው ከልብ ነው የምትናገረው፣ ከልብ ነው የምትናገረው አሳማኝ ነገሮችን የምትናገረው። እነዚህ ድሪዷ ሰዎች ንጹች ናቸው፣ በነገራችን ላይ። ድሬዳዋ ያደጉ ልጆች በጣም ንጹች ናቸው። በጣም የዋናት ብዙዎቹን አይቻለሁ፣ የዋዎች ናቸው። እኔ የምላችሁ ለምንድን ነው ግን እንደዚህ የዋ የሆናችሁት? አይገባኝም። ድሬዳዋዎች ምን ሆናችሁ ነው እንደዚህ የዋ የሆናችሁት? ምን አለ እዛ ሳራ፣ ምን ሆናችሁ ነው የዋ የሆናችሁት? የዋዎች ናችሁ። ዘን ምስክሬ ነው። ምን በቃ የሆነ እንትና ቁም፣ ተንኮል፣ ሸር ምናምን ነገር የለም የተኛ አዲስ አበባ እና ወደዚህ ወደዚህ አደግ ነው። ተንኮለኞቹ እኮነ ነው ከምን ጭምር። አይ እኔም ጤነኛ፣ እናንተ ዋ ተላላች። እኔም ጤነኛ አለው እኮ ማለት የሆነ ነገር እያሰብኩ ነው ነገር ማረገው፣ መጥፎ ነገር ይመጣብኛል፣ ጥሩ ነገር እያል ነው። አይ ከድሬዳዋ ልጆች ጋር ምንም እንዳታመሳስሉ፣ ለየት ያለ እንትን አላቸው። ያ እሱን እኮ ነው የምለው። ቅድም ናቸው የዋዎቹም ናቸው እኔ ብዙ ፍሬንድ የለኝ ለ እዚህ ላይ ነው ያየኋቸው ቀዊ መሆናቸውን እና እንደሚረሱ እዚህ ላይ ነው። የዋህነት ብዙ ብዙም የዋህነት ጥሩ አይደለም። ምክንያቱም ይጎዳሉ። ጉዳት አለው የዋህነት። በጣም ጉዳት አለ የዋህነት የዋነት ውደት አለው። ትንሽ ቆጠብ ማለት ነው። የመሰለ ነገር የለም። ቆጠብ ማለት ቻቸው የድሬዷ ልጆችን እንደዚህ ሳያቸው፣ እዚህ ላይ የማውቃቸው ልጆችም አሉ። የድሬዷ ልጆች ሳያቸው ትንሽ ግልጽነት አላቸው። የዋነት አላቸው። ቶሎ የሚናደዳሉ። በነገራችን ላይ ደግሞ ቶሎ የሚናደዱበት ምክንያት ኦፍኮርስ እናንተ በቃ ሰውን እንደ ራሳችሁ እኔም ስለማውቀው ሰውን እንደ ራሳችሁ አድርጋችሁ ተሰጣችሁለት መልሱ ሬት ሲሆን፣ ኦፍኮርስ ናይንቲናይን ግራ የምትሉት ሊኖር ይችላል። ለነገሩ በድሮ እኔ እኛ ከትምህርት ቤት ሲዘጋ አባታቸው ድሮ ሄደዋን ይመስዳል ሁላችንም ቤተሰብ እና ብዙ ምንትን ደስ ይለኛል እዛ አካባቢ ማሳለፍ ወፈረለው የሸገር ልጅ ይወላችሁ የሸገር ልጅ የሸገር ልጅ ይወላችሁ የዋህነት ሳይሆን ያካፍላል የሸገር ልጅ የሸገር ልጅ የድሬዳዋ ልጆች የሚያመሳስላቸው ነገር የሸገር የሸገር ልጅ ምን አለበት መሰላችሁ የሆነ ተካፍሎ የመብላት ተካፍ ምንድነው አብሮ ሆኖ የመደባደብ እንደዚህ ተስተላልፈ ምናምን አተሰጣጥ ምናምን ነገር ክፉ እንደዚህ ነገር ላይ አብረንም በቃ የምታሳልፈው ምናምን እና ቀልድ መሳፈጥ ምናምን ላይ ቀልድ ላይ ምናምን ምናምን ነገር ምናምን ነገር ነው። የዋነት እንኳን እሱን ተውት። የዋነት እንኳን ለምን እንደሚኖርብን የዋነት የዋነት የእናንተ በቃም እንደ የድሬዳዎቹ እናንተ በቀድሞ የለብን የዋነት የዋነት ግን ትሰራለህ ሰርቆ ከኪስ ሰርቆ አእምሮ ተካፍሎ ያበላሃል። ሰርበኩ እኮ ከአንተ ሰርቁ። እንደዚህ አይነት ባህሪ ያለን የሸገር ልጆች። የሸገር ልጅ የልብስ አራዳ ነው። ምንድነው የሸገር ልጅ ችግሩ ምንድነው? ስለስልጣን ምናምን አይጓጓም። አብረህ የመኖር ምናምን አይነት ነገር አለበት። አይስገበገብ። ግድ የለሽ ነ የሸገር ልጅ ግድ የለሾች አራዳዎች ነን፣ ስማርት ነን። ስለዚህ ሞኞች አደለም። በጣም ይገባል። ይህ ግን አውቁ የመተው ስግብግብነት ተክል ስግብግብነት ያለው እኔ ያልወጣኝ የራስ ጉዳይ እኔ ያልወጣኝ አታጋጨኝ አይገባኝም። ገባ ስግብግብነት ያለባቸው በጣም የሸገር ልጅ ግን ስግብግብነት የለበትም። ግን የቦር ነገር ልብጣት አልክ ደግሞ ይፈልጣል ትፈልጣል ሲፈልጥ ደግሞ በቃ ይፈልጣል ማንም ሆንክ ማለት ነው ግን አይፎገርም የሸገርች ግደ ተፎገረ ማለት እንዲህ በ የሸገር ልጅ ያለ መንት መፎገር ምናምን በፎንቃል ትፎገር ትችላለ በቃ ፎንቃ ምናምን ነገር ትልቁ ሊያሸነፈ የሚችለው ፎንቃ ያሸንፋል ግን አውቆ ነው የሚሸነፍልህ